በአብ ወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የተባረክ ወንድሜ፣ እግዚአብሔር በዘላለም ፍቅሩ በዘላለም መውደዱ ይጠራ በድንቅ አጠራሩ በቀደመ ሀሳቡ ዓለም ሳይፈጠር አስቀድሞ በቅዱስና በብሩክ አይምሮ በብሩክ ልቦ ያሰበህ እሱን አስመስሎ የሰራህ በአጢአት ወድቀህ በትሞት ያንተን ሞት ወክሎ በመስቀል ላይ በመሰቀል ከሞት ያተረፈ ሁልጊዜ አጠገብህ ሁልጊዜ ይጠብቀኛል ስታዝን የሚያጽናና ስትደክም የሚያበረታ ስትበድል እያየ የሚታገስህ እየተሸከመ የሚያልፈ አይቶ እንዳላየ የሚያልፈ ስታጠፋ መንገድ ሲጣመም እየመከረ በቅን ምክሩ የሚያስተካክል ሰባኪዎች እንዳሉት ጨካኝ አልሆነ ሀያላን ተናጋሮች እንደሚጮሁት በጣም መንገድን የሚዘጋ ክፉ አምላክ ያልሆነ እጅግ ደግና ሩሩ የሆነ አንተ ደካማ ወደ እኔና እኔ ይቀበልሃሉ። እናትህ ብትሰለችህ፣ አባት ቢሰለች፣ ሚስት ብትሰለችህ፣ ልጆችህ ቢሰለችሁ፣ ጓደኞችህ ካንተ ቢርቁ፣ ቀን ቢከፋብህ፣ ጥላ ከአንተ ላይ ዘወር ቢል፣ ፀሐይ ፊቷን የምትመልስብህ ወደ እኔና እኔ ግን አሳርፈሃለሁ ብሎ በሕይወት ድካም ውስጥ እንኳን ሳይቀር ሳይጸየፍ የሚጠራህ ሞተህ እንኳን በድንህን ተሸክሞ በቤቱ የሚያሳድር እጅግ የሚወድ የሚራራልህ አምላክ ያለ ራስህ እንዴት አድርገን የምትቆጥረው? እባክህ ወንድሜ ዓይኖችህን ክፈት። ሕማሙ መከራው በሚታሰብበት በዚህ ሳምንት እስቲ ዓይኖችህን ክፈት። በምድር ላይ ያለ ወዳጅ ማን ነው እያየ ውስጥን እያወቀ የሚወድህ ወዳጅ ማን ነው? በአንዲት ንግግር በአንዲት ቃል ከአንተ የተለየ ወዳጅ የለህም። በአንድ ስህተት ምክንያት የተቀየመስ ወዳጅ የለህም። ነገርን አስታክልት ለማትናገር የሚቆጣ ሰው የለም አጠገብህ። ያጠፋሁን ጥፋት ወይ የቀኑ የዘረዘረ የሚወቅስህ ወዳጅ የለህም። ነገር ግን ሁልጊዜ ማጠገብህ አለህ ስታዘን ደርሶ ፈጥኖ የሚያጽናና ልብ ከሚሸከመው በላይ የሆነውን የኑሮ ሸክም እንድትሸክም አቅም የሚሰጥ ብርታት የሚሰጥ ሲደክምህ ስትመለስ ወደ ኋላ እንደነ ሉቃስና ቀለዮጳ አብሮህ አብሮ የሚራመድ ልጄ በርታ የሚል አይዞህ የሚለ እንደ ሰው ዝም ብሎ ባዶ ቃል ሳይሆን ልብን የሚያቅልጥ ቃል እየተናገረ ከጥፋት የሚመልስህ ከእምነት መንገድ እንዳታዘን እንዳጠፋ ወደ ዓለም እንዳትኮበልል አውሬ እንዳይበላህም ይጠብቅህ። የማይደክ ምረኛ ያለ አንተ ወንድሜ ሆይ ስማኝ። አንተ ትጨነቃለ። ምን እበላለሁ ምን እጠጣለሁ እንዴት ትኖራለሁ እንዴት ትሻገራለሁ ትላለ። ልጆችን ታሳድጋችኋለሁ ትላለ። ሕይወቴ እንዴት እገዛዋለሁ ስጋ እንዴት እቆጣጠረዋለሁ ትላለ። የሚያስጨንቅ ብዙ ነው። አጠገብህ ጥላህ እንኳን ያለ አይመስልህም። ግን ሁል ጊዜም ትልቅ ጥላ አጠገብህ አለ። እጅግ ከባድ የሆነ ጥላ ያለው አጠገብህ ይራምዳል። እሱ ስላለ ነው ወጥተህ ምትገባው። አለዚያማ እንደ ጠላቶች ብዛት ቢሆን ይበልሁ ነበር። የምድር ተኩላዎች፣ የምድር አራዊቶች፣ እነዚህ ክፉ መናፍስት በአየር ላይ የሰለጠኑ፣ በምድር ላይ የሰለጠኑ፣ በጥልቁ ላይ የሰለጠኑ እነዚህ ክፉ መናፍስት በብዙ ሚሊዮንና ቢሊዮን ቁጥር የሚቆጠሩ መላእክት ኃይል ያላቸው ቀስት መወርወር የሚችሉ ክፉ መላእክት ባሉበት ምድር የወደቁ መላእክት ባሉበት ምድር ውስጥ ነው የምትገባና የምትወጠው። ነገር ግን አጠገብ እሰዋለ በቸርነቱ ይጠብቃል። ሁል ሁልጊዜ እጆቹን ራሰ ላይ ጭኖ ነው የሚሄደው አባት ልጁን ትምህርት ቤት እንደሚሸኝ። ወደ ሥራ ስትሄድ ይሸኝሃል። ስትመለስ አብሮ ይመለሳል። መኪና ስትነዳ አጠገብ ይቀመጣል። በማዕድ ፊት አጠገብ ቆሞ ባርኮ ይቀመጣል። ስተኛ ግርጌ ራስጌ ተቀምጦ ሁልጊዜ አይነን እያየ ይነጋል። ለዚህ ነው ያለኸው፣ ለዚህ ነው በሰላም የሚነጋው መስኮቱን ስትከፍተው መጋረጃውን ስትሰበስበው ፀሐይ፣ ወደ ቤት የሚገባው ፀሐይ አጠገብ የተቀመጠ ነው። ቀኑም ቀን እንዳይመስል። ለብዙ ሰዎች ቀን ውስጥ ያለ ጨለማ ውጧቸዋል፣ ክስረት ውጧቸዋል፣ መቅሰፍት ውጧቸዋል፣ ደዌ ውጧቸዋል፣ አደጋ በልቷቸዋል። ብዙ ሰዎች በቀን ፀሐይ፣ በቀን ብርሃን። እሱ ግን አጠገብህ ስለሚተኛ ስለሚቀመጥ፣ ቀኑ ቀን ይሆንልሃል። ስትሮጥ አብሮህ ይሮጣል። ስትቸኩል ይከተልሃል። ስትታክት ስተኛ፣ ስትፈዝ ያነቀሃል። በርታ ልጄ ይልሃል። ስትሰለች እንደገና አዲስ ልብ ይሰጣል። ጠዋት ሲነጋ መንፈስህን ያድስልሃል። ተስፋ ቆርጠተኝ ተበርትተ ትነሳል። ያንን ሁሉ ጭንቀት ፍራሽ ሊያራግፍልህ ተነስ ልጅ ይበቃ ብሎ ልብስ ይቀይርልሃል። የመንፈስ ልብስ ይቀይራል፣ አዲስ ያደርጋል። እንደገና ጧት ትወጣለህ፣ እንደ ንስር ትፈጥናል። ምትሰራውን ይባርክልሃል። ፍሬ ይዘህ ትገባለህ፣ ወደ ቤት ስቀህ ትገባለህ። የመንፈስ ደስታ፣ የውስጥ እረፍት ይሆናል። ኃጢአት በሰራ ጊዜ ስትጸጸት ይቅር ይልሃል። እንዳትበድል በህሊና በኩል ይወቅሰሃል። ግን ጨክኖ ያጠፋ ድካምህን ያውቃል። የሠራህነህ ልጁነህ ስሜትህን ያውቃል። ማንም የሚረዳውን ከሚረዳው በላይ ይረዳሃል፣ ይገነዘበሃል። ድካምህ ምኑ ጋር እንደሆነ ያውቃል። ለምን እንደሳትክ ያውቃል። ለምን እንደምትወድቅ ያውቃል። የትኛው ነገር እንዳቃተህ ያውቃል። ያዝንልሃል፣ ይራራልሃል፣ ይራራልሃል። ስለዚህ ጨክኖ በኃጢአት ላይ አይፈርድም። የንሳ ጊዜ ይሰጣል ይቅር እያለ የምትመለስበትና የምትስተካከልበትን መንገድ ያመቻችላል። ለአይምሮ ሰላም እንዲሰማ ያስተካክላል። ማንም በጠላ ጊዜ፣ ራስን በጠላ ጊዜ፣ እሱ ግን አጠገብህ ነው። ብዙ ጊዜ ራስን ጥልተ ታቃለ እንዳንድ ጊዜም ጨከን ብለ ምንው ገመድ ወይም እንደው በረኪና በጠጣው ላስበ ይሆናል ተው ብሎ ስለሚወድህ አንተ ራስን በጠላው ሰዓት እንኳን ስለ ወደዳ አትርፎሃል ወደ አይምሮ መልሶሃል የምትሞትባቸውን መንገዶች ሁሉ ዘግቶዋል እንድትኖር አድርጎሃል የምትተኛበትን አልጋ የምትበላው ነቅ እንጀራ ሰጥቶሃል አንዳንዴ የነፍስ ባዶነት ሲሰማት ስትጨነቅ ምን ሆን አለው ስትል የሠራኸው ኃጢአት ሲከስህ ሲወቅስህ የእግዚአብሔር ቃል ስትማር በእግዚአብሔር ቃል ውስጥ ስትወቀስ፣ ሕግ ሲወቅስህ ሕሊናህ ዕረፍት ሲያጣህ በቃ የኔ ቤት እሳት ነው የኔ ቤት ሲኦል ነው ብለህ ስታስብ፣ እውነት እልሃለሁ ልጄ ዛሬ ከእኔ ጋር በገነት ትሆናለህ ይልሃል። ኃጢአተኛ ሆኜ እንዴት ማረኝ ትልሃለህ፣ ትገረማለህ። ግን ይምርሃል፣ ይምርሃል፣ ምሮሃል፣ ይምርሃል። በገነት ላስቀምጥህ ይቀብሮ ሊቀበልህ የአንተ ቤት ቤቱ እንዲሆን በአንተ ቤት ያድር ዘንድ የአንተ እንጀራ ይቆርስ ዘንድ ከአንተ ጋር ይቀመስ ዘንድ አይጸየፍም። የእስራኤል ሽማግሌዎች የተቆጡት በዚህ ነው። ኃጢአተኛውን አንተን ስለወደደ ነው። ከኃጢአተኛ ጋር ይበላል፣ የኃጢአተኛ ወዳጅ ብለው ተፍተውበታል። በአንተ ምክንያት ተፍተውበታል። ግን ፍቅሩ አላስቻለውም። አንተን ትቶ ሊሄድ አልቻለም። አልቻለም። አብሮ ነበር ሰው ሲያድም ወዳሸርተት ይላል። ሰው ፊት ሲነሳ ጎረቤት ፊት ሲነሳ የሥራ ባልደረቦች አካባቢ ፊት ሲነሳ ሲያገሉ፣ ሰዎች አቋማቸውን ይቀይራሉ፣ ፍቅራቸውን ይተዋሉ። መንፈሳዊ የሚባሉትም ሰጋያን የሚባሉትም ሰዎች ሳይቀሩ ሰው ባገለላቸው ሰዎች ፊት ዘወር ይላሉ። ግን ሰው እያገለለው ነው። የወደደ ኃጢአተኛ ብለው መራቃቸውን እየተፉበት ነው አንተን የወደደ ምክንያቱም አንተ ስለሆንክ ማን ይውደድ ታዲያ እሱ? ማን ይውደድ አየ እኮ በምድር ላይ አንተን የሚወድ በፍጹም ፍቅር የሚወድ ሰው ጠፋ። እናት ብሎ ትወድ አልቻለች። ማቀማጣች አካልህ ሚስትህ፣ አካልሽ ባልሽ፣ አቅማጣ አንችን ለመውደድ። ልጆችህ የወለድካቸው ወገበ ፍሬ ደከሙ አንተን ለመውደድ። አብሮህ የበሉ በደግ ቀን የተሰበሰቡ ያንተን ወይን የጠጡ ያንተን ጮማ የቆረጡ ዛሬ አጠገቡ የሉም። ሰለቹት ያንተን ደካማጎን ስለዚህ የሚወድስ ጠፋ ጊዜ ወደደ ልጄ የት ይረፍ? ማን ይቀበለዋል? የት ሀገር አለው? ካለ እኔ ብሎ አገር ሆነልህ፣ ምሽግ ሆነልህ፣ በትዕግስቱ ተሸከመ። ይኸው እስከዚህ ዓመት እስከዚህ ድሜ አደረሰ፣ እያ እየታገሰ በትከሻው ተሸከመ። ጎስቋላውን አንተን፣ ራቆቱን ያለውን አንተን በትከሻው ተሸከመ። እማትሰውረውን ነውርህን እያየ ወደደ። እማት ደብቀውን መዝገብ እያነበበ አፈቀረ። አንተን ወክሎ ወደ መስቀል ለመሄድ ተዘጋጀ። ወገቡን አሰረ። ልጄ ከሚሞት እኔ ሞታለው አለ። ለውጡኝ፣ ለውጡኝ። ልጄ ሞት ይገባዋል፣ ልጄ መስቀል ይገባዋል። እውነት ነው ፍርዱ። በድሏል። ከልጅነቱ ጀምሮ በኃጢአት ተጸንሶ በኃጢአት ተወልዷል። ሕይወቱ ሁሉ ወደ ኃጢአት ነው ሩጫው ሐሳቡ ተግባሩ ኑሮ ሁሉ ኃጢአት ነው። ልጽደቅ እንኳን ብሎ ቢታገል ተመልሶ ኃጢአት ላይ ይወድቃል። ልጅ ኃጢአተኛ ነው፣ ሞት ይገባዋል። ግን እሞትለታለሁ፣ መስቀሉ ስጡ ልሞትለት ብሎ መስቀልን ተቀብሎ ይዞ ሄዷል። ይዞ ሄደዋል። ልትሸከመ ሞክረ ነበር ያ የቀሬና ሰው ስምዖን መስቀሉን ሊሸከም ሞክሮ ነበር፣ አቅቶት ኔቶ አቃተ። የራስህን ኃጢአት እንኳን መሸከም ሲያቅትህ መስቀልን ተቀብሎ ይዞ ሄደ፣ ከፊት እየሄደ ተሰቀለል ህዝቡ ይሰቀል ይሰቀል እያለ የአንተን መስቀል እስወረወረ ተሸክሞ ሄዶ መስቀል ላይ ተሰቀለልህ። ተፈጸመ አለ። ግርዶሹን ከፈተ፣ ጨለማውን አበራ። አንተ ጨለማውስ ገባ፣ ላንተ ነጋ። መድኃኒ ዓለም ሆነልህ፣ ኢየሱስ ሆነልህ፣ አማኑኤል ሆነልህ። አብሮ ሆነ። ወደደህ ወንድሜ፣ ወደደህ አንተ የተገዛው በፍቅር ነው። በደንብ አዳምጠኝ። ወደደ እስከዚህ ድረስ ወደደ። መቃብር ውስጥ አንተ የምተኛበት መቃብር ውስጥ ተኛ። ያንተን ሞት ተቀብሎ ወሰደ። አንተ የምትገባበት ሲኦል ስገባ የመረቀው መንገድ የሰላም መንገድ ሆነ። እሱ ሲያልፍ ያንተ መቃብርና ሲወድ ወደ ሕይወት ተቀየረ። የዘላለም ሕይወት የሚያገኙ ቅዱሳን ከዚያ ውስጥ ወጡ። በትንሣኤ ከመቃብር ወጣ። አሁን አንተ በሰውነትህ በስጋ በማህተምህ በልብህ በጥምቀትህ ትንሣኤ ተሸክመ ትዞራለህ። ብትሞትም ትነሳለህ። ፍቅር ተሸክመ ትዞራለህ። የሚወደህ አባት አለ አለኝ፣ የሚወደኝ አባት ብለህ የምትኮራበት የሞተልህ ደሙን እያሳየ የምትመካበት አባት አገኘ አገኘ። መንገት ላይ ተጠለህ አደክ እሷን ስቶ አሳደገ አሳደገ። መስቀል ፊት የሚቆም ወዳጅ ሆነልህ። በሞት ፊት የሚቆምልህ አባት ሆኖ ታየ። ይሄ ነው ያንተ ጌታ። ስታለቅስ አብሮሃል። ለቅሰ ቤት ውስጥ አብሮ ነው ካንተ ጋር ተቀምጦ፣ እንባህን ያብሳል። አይዞህ ልጅ በርታ ይልሃል፣ ያጽናናሃል። ልብን ይደግፋል። ከመራር ሐዘን ያጽናናል፣ ያበረታሃል። በሰርግ ጊዜ አብሮሃል። ቆሞ ይድረሃል። ሳቅ ፈገግታህን ያደምቀዋል። ድንኳንህን፣ ሰርግህን ያደምቀዋል። ኑሮህን ይባርካል። በጦርነት ጊዜ ወታደር ሆኖ ከፊት ለፊት ይሰለፋል። ቀስ ሲወረወርብ ይመልስልሃል። ቀድሞ ይዋጋልሃል፣ ሰልፉን ይመራልሃል። በችግር ጊዜ አብሮ ይሆናል። ችግር ያሳልፍልሃል፣ ጨለማውን ያሳልፍልሃል። ባጣ ጊዜ ሙላት ይሆናል። ባርኮ ጥቂቱን ይሰጣል። ህይወቱን ትቀይራለህ። እንዴት አለፍኩት እስክትል ድረስ ነገሮች አልፎ ታገኛለህ። እሱ ያንተ ነው። ይሄ ነው ያንተ መድኃኔ ዓለም፣ ያንተ ነው። የአንተ ጌታ ነው። ሁሌ ያጠገቡ ነው። ሁሌ በታመምህ ጊዜ አብሮ ነው። ስታቃሰት እጆቹን አንተ ላይ ይጭናል። ሳታቆይ ድነት ትነሳል። ድነት ተነስተሃል። በከባድ ችግር ውስጥና አደጋ ውስጥ አልፈሃል። ሞት ተፍቶሃል፣ ከሞት አትርፈዋል። አንተ ተራሰው አይደለም ወንድሜ፣ አንተ እግዚአብሔር እንቁነ። ክርስቶስ በየቀኑ በንቃት የሚጠብቅህን ስለ አንተ የሚናገርልህ የምወደው ልጄን አግኝቸዋለሁ፣ በጌን አግኝቸዋለሁ፣ ደስ ይበላችሁ እያለን በመላእክት ፊት የሚመሰክርልህ ሁሌ ስትጠፋና ስትገኝ ደስ የሚለው በመገኘትህ ደስ የሚለው ትከሻው ላይ የሚሸከምህ እረኛ የሚያረጋጋ እረኛ እሱ ነው። ወዳጅ ትፈልግልህ ወዳጅ የምትፈልገው ወንድ የሚያዳምጠኝ። ከዚህ በላይ ወዳጅ የለም፣ ከክርስቶስ በቀር ወዳጅ የለም። በምድር ላይ ጊዜ ካለ ዞረ ፈልግ፣ እስከ አድማስ ዳርቻ ውጣ፣ እስከ ምድር ዳርቻ ሂድ፣ ብረር፣ ፈልግና ና፣ እሱን የሚመስል ወዳጅ ግን አታገኝ የለም። ማርያም ባለሽቷ ተነግረሃለች። በጣም ቆንጆ መልከ መልካም ነች። ያገኟት ወንዶች ቆንጆ ነሽሏታል ይሏታል። ለአንድ ቀን ከእሷ ጋር ለመተኛት በሽንገላ ቀልድ ይደልሏታል። ገንዘብ ይከፍሏታል። ሰውናትና ፍቅር ትፈልጋለች፣ ወዳጅ ትፈልጋለች። ሽቶ ተቀብታ ወዳጅ ትፈልጋለች። ግን የሚወዳት ለአንድ ቀን ነው። ከዚያ በላ ተፍቶባት ይሄዳል። ጋለሞታ ብሎ ይሰድባታል። ወዳጅ ትፈልጋለች። ግን የምትፈልጋቸው ሰዎች ነውርና ስድብ ቢሉ ይተውላታል፣ ያሳፍሯታል። ወዳጅ ስትፈልግ ስትፈልግ ያገኘችው የመጨረሻ ወዳጅ እሱ ነው። ቀራጩ ቤት ስምዖን ቤት ተቀምጦ ማድ ተቀምጦ ሳለ አገኘችው። እግሩ ስር ወድቃ ሽትዋን ሰብራ እንባዋን ቀታ ከሰው ዓይን የፈሰሰ እንባ እግሩን፣ አጠበው በሙቅ ውሃ እግሩን ታጠበ። ስምዖን እንኳን ውሃ አልሰጠውም ነበር። እንባዋን ከውስጧ መንጭታ በእንባው አጠበችው። ወዳጅ ስላገኘች ሁሉ ነገሯ አልሰጠችው። በፀጉራ አበሰችው። ሽትዋን እግሩ ላይ ደፋች። ወዳጆች እስከ መቃብር ድረስ እስከ ሞት ድረስ ወደደችው። አገኘችው፣ አረፈች አረፈች። ፍቅር የምትፈልገው ወንድሜ፣ ፍቅር ይጠምሃል። እናትህ ስትረግምህ፣ አባቴ ሲረግም ይሆናል ያደከው፣ ወይ ሰው እጅ ይሆናል ያደከው፣ እናት አባት ጥሎ ይሆናል ያደከው፣ ሞተው ቢሆን ይሆናል፣ ብቻን አድገህ ይሆናል። ውስጥህ የፍቅር ጥማት ኖሮ ይሆናል፣ ፍቅር ፈልገህ ትቸገራለህ እማይሆን ቦታ ትገባለህ ፍቅር ፈልገህ። በዚህ ምክንያት በጣም ብዙ ህሊና ወቀሳ ተሸክመሃል ሳታቀው ፍቅር ፈልገህ አመንዝራ ሆነሃል። ወዳጅ ፈልገህ ካገኘህ ሴት ጋር ተተኛለህ፣ ካገኘሽ ወንድ ጋር ትተኛለሽ፣ ፍቅር ፈልገህ። ግን ፍቅር እዚህ ጋር ነው ያለው። በሩን ከፍቶ ይጠብቃል ሁልጊዜ፣ ጊዜ በሩን ከፍቶ በፍቅር ይጠብቅሃል። ወዳጅ ዛሬ ማጠገብ ነው ሁልጊዜ አጠገብህ ነው። ሁልጊዜ አጠገብህ ነው። የሚታገስህ፣ የሚሸከምህ፣ የሚወድህ፣ የሚራራልህ፣ የሚረዳህ፣ የሚገነዘብልህ፣ የሚገነዘብ፣ የሚያሰፋህ፣ የሚባርክህ፣ ቃሉን በአንተ ላይ የሚፈጽም፣ የማይከዳ፣ ውሸት የሌለበት ወዳጅህ አጠገብህ አለ። ዛሬ ሮብ ነው። በዚህ ቀን አይሁድ ይህን ያንተን ወዳጅ ሊገሉት ፈለጉ። እንግደለው ብለው ወሰኑ። ምክንያቱም እንዲህ አይነት ወዳጅ በክፎች ምድር መኖር አይችልምና። ደግ አይኖርማ በክፎች ምድር አይኖርም። በጉንዳኖች መካከል ንብትወድቅ ይበሏታል። ቅዱሱን ሊበሉት ተስማሙ። ዛሬ እንሰቅለዋለን ብለው አወጁ። ሮብ ቀን ምንጾመው ለዚህ ነው የሞቱን አዋጅ የሰማንበት ስምምነታቸውን ያጸደቁበት የተስማሙበት አጨብጭበው የወጡበት ቀን ነው። አንተን ለማትረፍ በአንተ ፊት ለመሞት እሱም የወሰነበት ወስኖ ወደ መስቀል የሚሄድበትን ቀን የውሳኔ ወረቀት የተቆረጠበት ቀን ነው ዛሬ እና ይሄ ቀን አንተ የተረፍክበት እሱ አንተን የተለወጥበት ስምምነት ሰነድ የጸደቀበት ቀን ነው። እንግዲህ እግዚአብሔር ይባርካችሁ። እግዚአብሔር ይባርክ የልብህን ሐሳብ በእሱ ላይ ጣል፣ እሱ ላይ እረፍ። እድለኛ ነ እድለኛ ነ ራስን እድለኛ ቁጠር። የእሱ ስለ ሆንክ ደስ ይበል። ወድቀ ስገድ፣ ተመስገን እግዚአብሔር በል። በመቅደሱ ስትሄድ እየው፣ እየው ተቀምጦ እየው፣ ባለችን ካሮን ጌታ እየው፣ ቁስሎ ቁስል ለብሶ እየው። መቅደሱ ስትገባ እሱን ሳታይ እንዳትወጣ፣ እየው። ቅዳሴ ውስጥም እየው። ጸሎት ውስጥም እየው። እሱን የሚመስል ወዳጅ ስለሌለ ተሻምተህ ይው፣ ተጋፍተህ ይው። እንደዛይ ሴት ተጋፍተህ ይው እንደዛች እናት አንተን የወለደች ማህፀን አንተን ያጠባች ጡት ብፅዕት ናት እያልክ እየጮኸ እያመሰገንክ እየው። ደጅ ጠንተህ እየው። ብርቅ ነው። ብዙዎች የሚወዱት የሁሉ አይን ተስፋ የሚያረገውን የአንተን ጌታ ሳታዩ አትወጣ። ሳታዩ እንዳትወጣ። ሳታዩ ፋሲጋም አይጥበ ትንሳኤም አይምጣ። ይሄ ጾም፣ ይሄ ሱባኤ፣ ይሄ ስግደት፣ ይሄ ህማም እሱን ሳያሳይ ፋሲጋ አይምጣ። በእውነት አይኖችህን ያብራ፣ ወንድም ከክፉ ይጠብቅህ፣ ሰላም ይቆየ ያለ ድካም ያለ ህማም በሰላም በጤና ይቆየን። ቀሲስ አሸናፊ ገሩ ማርያም ነኝ።